ሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላህ። በቅድሚያ እንኳን አላህ ሱብሐነሁ ወተዓላ ለዚህ ሰዓት፣ ለዚህ ደቂቃ እንኳን አላህ አደረሰን። በመቀጠል ላይክ ሼር ያደረጋችሁ ቪዲዮዬን እስከመጨረሻ ስሙት እና ምን ለማለት ፈልጌ ነው፣ ኢትዮጵያ ውስጥ ያሉ ዩቲዩበሮች ቆይ ምን አስበው ነው ምንድን ነው አላማቸው? ስራ ከሆነም ሰየው ይስሩ። ነገር ግን ከህዴ ከመጣው ጋራ ሴት ጋር እየተለጠፉ ነጋንዱን ነጋንዱን ማለት ምን ማለት ነው? ቆይ የወደዱት ያከበሩት ያፈቀሩት ሰው ካለ አግብቶ መቀጠል፣ አግብቶ መኖር፣ አግብቶ መስራት ይቻላል። ምንም ሚዲያ ላይ ወጣ ሴት ልጅ እንዲትሰራ እንድት እንትን እንድትል ባይፈቀድም፣ ግን ደግሞ በዚህ ልክ የሴትን ልጅ እየተኳኳሉ እየተበጃጁ ዛሬ አንዲቱ ሴት ጋር ነገ አንዲቱ ሴት ጋር የአንዲቱን ሴት አይብ ማውጣት የአንዲቱን ምን ማለት ነው? ቆይ አሁን እነዚህ ልጆች እነ አህመድ እነ ሙባረክ በተለይ ሙስሊሞች ማለት ነው። ምን ምንድን ነው? ቆይ ይሄ አላማው ምንድን ነው? ገንዘብ ማግኘት ነው። ይስሩሽ ገንዘብ ቢያንስ እንኳን ሚዲያ ላይ ወጥቶ እንደማይፈቀድላት እንኳን አይምሯቸውም ልባቸውም ያውቃል። ሴቶችም ያውቃሉ። ነገር ግን ይህን ያህል ቆይ እነሱ እህቶቻቸውን በዚህ ልክ ማራቆት ምን ማለት ነው? ዛሬ አንዲቱ ጋር እወድሃለሁ፣ አፈቅርሃለሁ እያሉ ስጦታ ይሰጣጣሉ። ሌላ ሌላ ውስጥ ሌላ ዓለም ይገባሉ። ነገ ደግሞ አንዲቱ፣ ነገ ወዲያ ደግሞ አንዲቱ ምን ማለት ነው? ቆይ እነዚህ ልጆች ሀግ ምላቸው ሰው የለም። እኛ ሙስሊሞች እኮ ገደብ አለን። በቃ ምንም ስተት ላይ ሁላችንም ስተት ላይ ብንሆንም ገደብ አለን። ሚዲያ ላይ ወጥቶ የዝግዲም እንትን በሚታይ ቁጥር በሚደረገው ነገር ሁሉ ተጠያቂ ናቸው። ቆይ ምን አይነት ቆይ ምን አይነት ናቸው? ቆይ እንዴ ስራ ስራ ይሁን እሺ፣ ይስሩ። ማኔ በስራቸው በምናምናቸው ችግር የለብኝም። ነገር ግን እነዚህ ሙስሊም እህቶቻችንን በየጊዜው በየሰዓቱ፣ በዚህ በሚሊዮን በሚታይ ዩቱብ ቻናላቸው የሚሰሩት ስራ እኔ ደስ አይለኝም። አሁን አህመድ አንዴ ከሶፊ ጋር ይሰራል፣ ጥሩ ስራ ይሰራል፣ ምናምን ይሰራል፣ ምናምን ይላል። ማሻላህ ሌላ ስራ ይሰራል። ከዛ በኋላ ደሞ ሌላ ያመጣል። ከዛ በኋላ ደግሞ ሌላ ያመጣል። ምን ማለት ነው ቆይ በቃ አንድኛ የቱን ወዷት ከሆነ ለትዳርም ፈልጓት ከሆነ እህትና እንደ እህትነትም እንደንትንም መቀራረብም ከሆነ ከዛችው ጋር መቀጠል ደሞ ነገ ሌላ ደሞ ነገ ሌላ ርዕስ እኔ እንደው እንደው ምን አይነት ጊዜ ላይ የደረስ ነው ሴት ልጅ በዚህ ልክ በሚዲያ የሚያደርጉት ስራዎች ሙስሊሞች እኛ ሙስሊሞች ሌላን ነገር መቃወም መጥፎን ነገር መቃወም ማጥፋት ይገባል እኛው ራሳችን ወዲያ አስፈላጊ ነገር እህቶቻችንን እየወሰርን እየጎተትን ሲጀመር፣ አንድ የሙስሊም እህትህ አንድ የሙስሊም እህትህ የሆነ ሚዲያ ላይ ስወጣም ሆነ ምን ስትል መከልከልና እንትን ማለት ሲገባህ፣ አንተው ራስህ ደግሞ አውጥተህ ተበጃጅታ ተኳኩላ በኒካፕ አብዲያ በቀጥል እንትን ስመጣ ዝም እያልክ ጭራሽ ነገ ደሞ ሌላ ነገር ይዛ እንዲመጣ ተረጋታለህ። ከዚህ በኋላ የሚመጣው ትውልድ ምን እያሳዩት ነው? እኒህ ሰዎች ለሙስሊሙ፣ ቆይ ምን ሚዲያ ላይ ያለውን አብዛኛውን ሴት ምን ምንድን ነው ቆይ እንደዚህ የሚያደርጉት? እስቲ ተሸፍነው በካሜራ ጀርባ ይስሩ። ገንዘብ ነው ችግር የለውም፣ ግን እንደዚህ እያደረጉ የሚሰራው ስራ ተገቢ አይደለም። በጣም እያስጠላ ነው የመጣው። ቁማውን ወደ የት እየወሰድነው ነው? ይሄ ትውልድ ምን እየመረዝ ነው ነው ከታች ያለው ትውልድ ምንድነው ነገ የሚማረው ከኛ ከነዚህ ከሙስሊም ቱበሮች ምንድነው የሚማረው ነገ ደግሞ አንደኛው ሌላው እህቱን አይ ዩቱብማ እንደዚህ ከሆነ ገንዘብ በዚህ በሴት ገንዘብ ታገኘ ነገ ደሞ ያኛው እህቱን ይዞ ይመጣል ያኛው ደሞ ነገ ያንዲቱን ትመጣለች በአንዳንድ ባለዬ በቲክቶክ በዩቱብ አብዛኛውን ያንዲቱን ያንዲቱን ፎሎወር ያንዲቱን ያንዲቱን ገንዘብ እየታየ ነገር ወዲያ አላስፈላጊ እየሄደብን ነው ስለዚህ ወንድሞቼ እንደዚህ አይነቱን ስራ አቁማችሁ በራሳችሁ አይዲያ ከወንድሞቻችሁ ጋር ለምን ከወንድ ወንድ ስራ ይፈታ? ወንድ ሞልቶ የለ? ትምህርትን ጨርሶ የሚሰራው ያጣ ምን ልስራ ያለ ወንድ ሞልቶ የለ? እነሱ ጋር እየተመካከራችሁ አይዲያ ሰሩም፣ ለሀገር ለሕዝብ ለሙስሊም የሚጠቅም ስራ ብሰሩ ምን አለ? ለምን ይሄ እንግዲህ ሚሊዮን ፈሳድ ከማይልህ አስር ሰው ምርጥ ቪዲዮ አይልም። አረተው አረተው ታው ሙስሊሚ ትበሮች እህቶቻችንን እንደዚህ በሚዲያ ያራቆታችሁ ለገንዘብ ለዶራል መሰብሰቢያ ከምታረጓቸው ምን አለ፣ በሐላል አግብተህ ቤትህ ቁጭ አርገህ ሸቅለህ ሰርተህ አብልተህ ብተሰድራት። ይሄ ግዲም ወንድነቱን እያጣ ነው። ለዚህ ሁሉ እህቱ ሂጃብ ተገልጣ ሂጃቧን ገልጣ ከወንድ ጋር ስትሻሽ ስትጠቃቀፍ ምንም አይነት ስሜት አለመኖሩ ነው። ይሄ ሁሉ በእህቶቻችን ላይ የሚደርሰው በደል የዚህ የዛሬ ጊዜ ያለንበት ወጣት ተጠያቂ ነው። እና በጣም የሚገርመኝ የሚደንቀኝ ነገር ነው፣ እኔ በራሴ የተሰማኝን ነገር ነው። ግን ይሄ ሁላ ያልኩት። በሌላ ቪዲዮ እስከምንገናኝ፣ ሰላም አለይኩም ወራህመቱላሂ ወበረካትሁ። ላይክ ሼር ማድረግ አይረሳ።